እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያሳይ የሚያስረዳ ነው። አሜን። እምነት ተስፋ የምናደርገውን ነገር የሚያስረግጥ የማናየውን ነገር የሚያሳይ አሜን፣ ነው ወይ? እስኪ አምናለሁ በሉ ያላየሁትን ነገር አያለሁ በሉ ስለ እምነት ስናገር ሁል ጊዜ የምናገረው ነገር ነው እርግጠኛ መሆን ማለት ነው ነጋችሁ ላይ ነገሩ መሆኑ ላይ እርግጠኛ መሆን ማለት ነው አማኝ ሰው እርግጠኛ ነው እምነትን ከምንጠቀምበት ነገር አንዱ በዚህ ምድር ላይ ከእግዚአብሔር የሆነ በረከትን ለመቀበል ነው ለኑሯችን ነው አንዱ አንደኛው እምነት ደግሞ የእግዚአብሔር ልጆች እንሆን ዘንድ የዘላለም ህይወትን እናገኝ ዘንድ ኢየሱስ ክርስቶስ አዳኝ እንደሆነ በልባችን አምነን በአንደበታችን የምንመሰክርበት ማለትም የዳንበት ማለት ነው። ክብር ለእግዚአብሔር ይሁን። ለምሳሌ እኛም እንደ ሌሎቹ ቀላጅ ልንሆን እንችላለን። ከዚህ በፊት ብዙ የሚቀልዱ አዋቂ ነን የሚሉ ሰዎች አሉ። ጌታን ተቀበል ስትሏቸው ከቦሌ ነው የምቀበለው ይሏቸዋል። ምክንያቱም እምነት ልባቸው ውስጥ የለም። እኛ ግን እንዲሁ ባለ ሀራባስ እምነት ገባብንና ኢየሱስ ጌታ እንደሆነ ገባን። አመንን፣ ዳንን። አሜን ነው ወይ? እስኪ ድኛለሁ፣ አምኛለሁ በሉ እስኪ። አሜን አምናችሁ ነው የዳናችሁት። እግዚአብሔርም አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ክብር ለእግዚአብሔር ይሁን። ይሄኛው እምነት የኢየሱስ ክርስቶስን ጌትነት በውስጣችን የሚያስረዳ እምነት ነው። እኔ ልናገር የፈለኩት እምነት ያ አይደለም። ያ ስላላችሁ ቸርች መጣችኋል። ያ ባይኖራችሁ ቸርች አትመጡ ቸርች የመጣችሁት አሁን ያ እምነት ስላላችሁ ከጌታ የሆነ ነገር ለመስማት ነው። እኔ የምናገረው አሁን ከጌታ ዘንድ ፈውስ የምትቀበሉበት፣ ከጌታ ዘንድ በረከት የምትቀበሉበት፣ ከጌታ ዘንድ ጸጋ የምትቀበሉበት፣ ከጌታ ዘንድ ሞገስ የምትቀበሉበት አዲስ ነገር ነው። እሱም እምነት። እስኪ አምናለሁ በሉ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። አሜን ነው ወይ? አሜን ነው ወይ? እስኪ የእግዚአብሔርን ቃል እሰማለሁ አምናለሁ በሉ የእግዚአብሔርን ቃል አጥኑ። በእምነታቸው የወረሱትን ሰዎች በእምነታቸው ድል ያደረጉትን ሰዎች እኔ ባይዘይ በእምነታቸው ጠንካራ የሆኑ ሰዎችን መጽሐፍት ማንበብ ደስ ይለኛል። እንኳን ስለ ባይብል ብቻ ሳይሆን አባቶች ያለፉ በእምነታቸው ታሪክ ሰርተው ያለፉ በእምነታቸው ብዙ ነገር አድርገው ያለፉ። ምክንያቱም እምነት ዋና ለነገሮች መሰረት ስለሆነ እምነት ከእግዚአብሔር የመቀበያ ዋና ነገር ነው። ጌታችን ኢየሱስ ክርስቶስ በዚህ ምድር ሳለ ባለማመናቸው ተደነቀ ይላል። አዝኖ ነው የተደነቀው። ምን አይነቶች ናቸው? እንዴት ቢያስቡ ነው? አለማመን ደግሞ። በሌላ ስፍራ እንዲህ ያለ እምነት እንኳን በእስራኤል አላየሁም ብሎ ተደነቀ ይላል። ክብር ለእግዚአብሔር ይሁን። እምነት የበዛለት ሰው ሲያይ ጌታ ይደነቃል። እምነት ያነሰው ሲያይ ይደነቃል። ለዚህ ነው የሰናፍጭ ያህል ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ምድር ተወርወር ብትሉት ይሆንላችኋል አለ የሰናፍ ሰናፍጭ ትንሽ ናት እኮ በጣም ታይኒ ትንሽ እምነት ብዙ ስራ ትሰራለች እያላቸው። ማላ ካታላባስ እጃችሁን ከፈሩ በጌታ በኢየሱስም ዛሬ ማለዳ እምነታችሁ ይጨምር። ባለፉት ዓመታት የሌላችሁ እምነት የሆነ ነገርን ለማግኘት የነበራችሁ እምነት ዛሬ ይጨምር። ሰፊ ስፍራ ላይ ለመውጣት እምነታችሁ ይጨምር። አዲስ ስራ ለመጀመር እምነታችሁ ይጨምር በጌታ በኢየሱስም ጸለይኩኝ። አሜን። ትልቁም ትንሹም ወጪው ከእግዚአብሔር ነው። አሜን ነው ወይ ባላካ አንድ ልጅ ብሎኝ ነው ቆይቷልና፣ ትንሹም ትልቁም ወጪው ከእግዚአብሔር ነው አለኝ። ዛሬን ይዛችሁ የዛሬ ዓመት የምትከፍሉትን ክራይ የሚያሳስባችሁ ኮ ሰዎች ትኖራላችሁ። ዛሬ የዛሬ ዓመት ይሄን ዓመት ሙሉ እኔ እኮ አንዳንድ ሰው እንዲያ ያለኝ ጤፍ ቢወደድስ ብሎ ጤፍ ቤቱ የሚሞላ እንዳለ ታውቃላችሁ። አረ ቆይ ጤፍ የሶስት ዓመቱን ልግዛ ለሚስቴ ብሎ መኪና ሞልቶ ይዞ ሴዳ ይቻል፣ ነገን የሚፈራ ማለት ነው። ይህ ክርስትና አይደለም። ነገ በእግዚአብሔር ይህች እኮ ነው ነገ በረከት እኮ ነው። ነገ እንደውም የተሻለ ህይወት እኮ ነው የምትኖረው። አሜን ነው አይታችኋል። የራሳችሁን ነገሩን ራሱ ጀምሮ ለመኖር ሰፊ ነገር ለመኖር ትፈራላችሁ። እግዚአብሔር ካልሰበረላችሁ ከባድ ነው። እምነትን ካልጨመረላችሁ ከባድ ነው። አንድ ሰው መቶ የሆነ ነገር እንኳን ቢሰጣችሁ እንዴት ሆናል እንዴት ማኔጅ አደርገዋለሁ ልትሉ ይችላላችሁ። ትበቃኛለች ደፋር እምነት ደፋር አሜን ነው። ልበ ሙሉ መሆን እዛ ላይ መጣ። ወንበር ተቀምጣችሁበት ሊጥለኝ ይሁን ብላችሁ አልፈራችሁ አይደል? እምነትም ልክ እንደዛ ሪሌ ኦን መሆን በቃ በላው ላይ መደገፍ ነው። እምነት ይሆንልኛል ይሆን እርግጠኛ መሆን። አሜን አሜን፣ አራ አሜን። እምነታችሁ ከተቀየረ አጠገባችሁላለን በረከት ትሆናላችሁ። አሜን በሉ። ለቤተ ክርስቲያን በረከት ትሆናላችሁ። እስኪ እኔ በረከት ሆናለሁ በሉስ።

መጀመሪያ የፍሪደም ህይወት እንድትኖሩ እንዳትጨናነቁ፣ ባይዞ ድህነት ያስጨንቃል። እግዚአብሔር ይገስጸው፣ ከሰው በታች ያደርጋል፣ ያጎብጣል። እግዚአብሔር ይምታው፣ እስኪ እግዚአብሔር ይምታው ድህነትን በሉ። ያጎብጣል። ባለዳ ስትሆኑ፣ እዳ ያለበት እዳ ያለባችሁ ከሆነ ባለዳው ይሄ ያበደራችሁ ሰው ሲመጣ ማለት ነው መንገድ ነው የምትቀይሩት በዛ እስከምትከፍሉ ድረስ፣ በዚህ መንገድ ያገኘኛል፣ ያጎብጣል። ድህነት ክፍያ ሲኖርባችሁ ያጎብጣል። ሳልከፍል ታፍራላችሁ። የነፃነት ህይወት እንድትኖሩ ነው። እግዚአብሔር እንድትባረኩ የሚፈልገው ማንንም ፊት እንዳታዩ እንዳትጨለሙ፣ እንዳትፈሩ ነጋቸው ሁለቱ ነገሮችን ነግራቸው፣ አንዱ የእግዚአብሔርን ወንጌል ለማስቀጠል ነው። ወንጌልን ለመስራት የሚባርካቸው ይህን ካላወቃችሁ፣ እንደ ቶሎ እንዳትባረኩ ትችላላችሁ። ይህ ሲገባችሁ ግን ትባረካላችሁ። ጻፉት። ቤታችሁ ወንጌል እንድትሰሩበት፣ ነብሳት የሚድኑበትን ነገር ዘርዘርታችሁ እንድታሳድጉ፣ በየቤተ ክርስቲያኖች የሚያስፈልገውን ወጪ እንድትሸፍኑ ነው የሚባርካችሁ። ሶስተኛው ድሆችን እንድትረዱ ነው። ይባርካቸው። ክብር ለኢየሱስ ይሁን። እስኪ ይባርከኛል፣ ድሆችን እረዳለሁ በሉ። ወንጌል እሰራበታለሁ በሉ። ደስ የሚል ኑሮ ኖራለሁ በሉ። ከአልጋ ይጀምራል፣ ከጥሩ አልጋ ይጀምራል፣ ከጥሩ መኪና፣ ጥሩ ቤት ሰይሁንላችሁ፣ በኢየሱስ እንዴ! በዚህ ምድር ምን ዋናው እኮ ምናምን ዋና፣ አዎ፣ ዋናው ዋናው ነው። እና እኔም ችግርን አልፈልግም፣ አልጠራብም። እዚህ ከመጣ ችግርን አልነገር። አሜን ቆየው ችግር ነው። እንዲቆራረጥም ጫማ ችግር የለውም። ምን አልልህም። አይቆራረጥም ጫማ ጫማ ተቀዶ ችግር የለውም። በዚህ ውስጥ ውሃ እያስገብን እንዴት ነው ችግር የሌለው ጫማህም? ጽድት ያለ ሁሉ ነገር ጽድት ያለ አሜን። የበረከት ህይወት አሜን ነው ወይ? የፍሬያማነት ህይወት አሜን ነው ወይ? አዎ። ይሄን እየተናገርኩብህ ከዛ ድንገት ነው የምትወጣው። ከዛ ካለህበት እምነት፣ ከእግዚአብሔር ቃል የሚገኝ ከእግዚአብሔር ቃል የእግዚአብሔርን የእምነት አባቶችን ከመስማት የሚገኝ ነገር ነው እምነት። በሰዎች ይወርዳል፣ በሥጋ ይወርዳል፣ በሰይጣን ይወርዳል። እምነት በውሎ ይወርዳል፣ በማይሆን ጓደኝነት ይወርዳል፣ በፌዘኛ ሰዎች ይወርዳል። እምነት፣ እምነት ባላቸው ሰዎች ደግሞ ይጨምራል። አሜን። ዛሬ ይናገራሉ፣ እምነት ባላቸው ሰዎች ይጨምርላቸዋል። አንድ ታሪክ አለ። ማርቆስ ወንጌል ምዕራፍ አምስት ከቁጥር 21 ጀምሮ ስታዩት ወይም በሉቃስ ወንጌል ምዕራፍ 8 ከቁጥር 41 አለ ይቃል ምታውቁት ታሪክ ነው። ማርቆስ ወንጌል ምዕራፍ አምስት የሆነ ታሪክ ተፈጽሟል። በጣም የሚገርመው እምነት መንገድን ያቀላል። እምነት ከእግዚአብሔር ወዲያው እንድንቀበል የሚረዳ ነገር ነው። ስለዚህ ሰይጣን መጀመሪያ የእናንተን መባረክ ካልፈለገ እምነታችሁን ነው የሚመታው። እምነትሽን ከመታ በረከትሽን ይይዛል እምነትን ከመታ ነጋችሁን ይይዛል እምነታችሁን ከመታ የመኖር እንኳን እምነታችሁን ይመታል አንዳንድ አንድ ሰው እንዲህ ይላል ዘንድሮስ ማልፍ አይመስለኝም ይበቃኛል ሰውነቴ ልክ አይደለም ጤናዬም ልክ አይደለም አየህ እምነት እያሳጣን እኔ እኖራለሁ ነው የሚባለው አልሞትም በህይወት እኖራለሁ ነው የሚባለው ለመኖር እኮ ነግዶ ለማትረፍ እምነት ያስፈልጋል ለማገልገል እምነት ያስፈልጋል ጠላት እምነትህን ነው የሚጥለው ምን ዘንድሮ ታገለግላለህ ዘንድሮ እኮ አገልጋዩ ሁሉ አጭበርባሪው ነው ምን አገባ አንተ ጤነኛውን አገልግል ክብር ለእግዚአብሔር ይሁን ሌባ ሁን ከሌ ሌባ ይሁን አንተ ምን አገባ ስለሱ። ኢየሱስ ጌታ ነው። እምነትህን የሚያስጥል ነገር አለ ዛሬ ይናገራለሁ። በጌታ በኢየሱስም እምነታችሁን የሚያስጥሉ ህብረቶች ይበተናሉ። አረ ይበተናሉ። እምነት የሚያስጥሉ ወሬ የሚወራባቸው ስፍራዎች አትገኙ። እምነት ያለባቸው ቦታ ውስጥ፣ በረከት ያለበት ውስጥ እንዲህ ነው የሚለው እኮ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው። እግዚአብሔርን በዛ በረከትና ህይወት ምን ብሏል አዟል። አሜን ነው ወይ? እኔ እናገራለሁ በረከትና ህይወት የታዘዘበት ስፍራ ብቻ መዋል ይሆንላቸዋል። መሰብሰብ ይሆንላችኋል በኢየሱስ ስም ተናገርኩ አሜን። አያችሁ እግዚአብሔር የሌለበት ህብረት አለ። እግዚአብሔር ያለበት ህብረት ውስጥ በረከትና ህይወት ነው ያለው። በቃ በረከትና ህይወት የታዘዘበት ቦታ ላይ ነው የምትሉት፣ ተራ ቦታ አትሉ። እዚህ ስፍራ ላይ ኢያይሮስ የሚባል ሰው እንደነበር አንድ መቶ አለቃ ኢያይሮስ የሚባል ሰው እንደነበር ይናገራል። ይሄ ኢያይሮስ የሚባል ሰው አንድ ነገር ሀፕን አረገበት። አንድ ችግር መጣበት ህይወቱ ላይ፣ እሱም ልጁ ታመመችበት። ልጁ ታማበት ወደ ጭንቀት ገባ። ሰው ነገር ሲታመምበት ይጨነቃል። ነገር ሲታመምበት መፍትሄ ይፈልጋል። ስለዚህ መፍትሄው ደግሞ ኢየሱስ እንደሆነና ኢየሱስ መፈወስ እንደሚችል ያውቅ ስለነበር ወደ ጌታችን ወደ ኢየሱስ ክርስቶስ ይሄዳል። ይሄድና ጌታ ሆይ እጅህን ጭነ ብትጸልይላት ልጄ ትድናለች። ታመመችብኝ፣ ይለዋል። ታመመችብኝ፣ ስለዚህ እጅህን ጫንና መተህ አስነሳት ይለዋል። አያችሁ የእምነት ልኩ ይሄ ነው። ኢየሱስ ኢያይሮስ ቤት ሄዶ እጁን ከጫነ እንደሚፈወስ ዋው ባላካባስ። የእምነት ልካችን ይለያያል። የሰው ልጅ የእምነት ልክ ይለያያል። አንዳንድ ሰዎች እንደውም እጁን ጭኖ እንዲህ ቢሉ ሰዎች አሉ። እጅ በመጫን እኔ እናገራለሁ። እጅ ሳንጭን ራሱ ታምራት ይሆናል። የእምነት ልካል አንዳንድ ሰው መልእክት እየነገራችሁ ድሮ እግዚአብሔር እንዲህ ይላል እችህን እዚህ ላይ ያደርገው ግድ የለም ይላል። እጅ በመጫን ውስጥ የሆን ነገር እንዳለ ክብር ለእግዚአብሔር ይሁን ብትንል ይልኛል። እዚህ ጋር ያዘው እዚህ ጋር ያዝና ጸልይ ይላሉ። እምነታቸው በመጫን ልክ ነው። ኢያይሮስ በመጫን ነው የሚያምነው። በመጫን እጅ በመጫን ተአምራት ኢየሱስ እንደሚያደርግ ያምናል። ሊያስፈቅደው ኢየሱስ ጋር ሄደው ለዛ ነው። እናንተ እምነታችሁ እንዴት ይሆን ዛሬ ነገራቸኋለሁ። እምነታችሁ ያድጋል። እምነታቹሁ ሊመታ ያለ ይበተናል በኢየሱስ። ያይሮስ እጅ በማስጫን ነው እምነቱ። መጣና ኢየሱስ ይለምነው ኢየሱስም ይሻል ወደ ያይሮስ ቤት መሄድ ጀመሩ። እየሄዱ ሳለ ግን አንድ ታምራት መጣ። ሁለተኛ ደግሞ ሌቭሉ የጨመረ እምነት ማላ ካባሽ በኢየሱስም። የእምነታቹሁ ሌቭል ይጨምር። የእምነትሽ ሌቭል ይጨምር። ትናንት ባመናችሁ ሳይሆን አሁን በአዲስ እምነት ይጨመርላችሁ። የእምነቷ ሌቭል የጨመረ ሴት መሃል ላይ ተገናኛቻቻችሁ። ያቺ ሴት ከ12 ዓመት ጀምሮ ደም ይፈሳት ናት። በጣም የሚገርመው ግን 12 12 ዓመት ልጅ የኢያሮስ ልጅ 12 ዓመት፣ እቺ ሴት ደግሞ የኢያሮስ ልጅ እስከምታድግ ድረስ 12 ዓመት ሙሉ ደም ይፈሳት ሴት ነች። ሁለቱም 12 12 ዓመት ነው። ለምን እንደሆነ አላውቅም፣ ግን የእሷ የእምነት ሌቭል የጨመረ ነው። ለምን ተስፋ ቆርጣለች። ሰው የእምነቱ ሌቭል የሚጨምረው ተስፋ ሲቆርጥ ነው። ባይዘይ ተስፋ ስትቆርጡ፣ በቃ የት አባቱ ስትሉ ነው የምታምኑት። ሃጃና ማራባ እቺ ሴት የእምነቷ ሌብል የጨመረበት ምክንያት ገንዘቧን ጨርሳለች ትዳሯን አታለች። ብዙ ባለመድኃኒቶች ሄዳ ሞክራለች ልትፈወስ አልቻለችም። ገንዘቧን ከሰረች እንጂ አልቻለችም፣ ገንዘቧን ወሰዱ እንጂ አላዳኗትም። ትዳሯን አጣች፣ ቤቷን አጣች። ምክንያቱም ደም ነው የሚፈሳት። ደም እየፈሰሰው ሰው ሰውን ይጠየፋል፣ አይጠጋም። በአካባቢ ስትሄድ ደም እየፈሳት ነው የምትሄደው። ከዚህ የተነሳ ጓደኛ አጣች፣ ወዳጅ አጣች፣ ባላጣች፣ ቤተሰብ አጣች፣ ትዳሯን ሸጠች ነው የሚለው ባዶ ቀረች፣ ተስፋ ቆረጠች። የመጨረሻ ግን አንድ ድል ኢየሱስ መጣላት። ኢየሱስ ሲመጣ እንዲህ ነው የሆነው። ኢየሱስ ጌታ ነው። የእሷ እምነት ተስፋ ከመቁረጥ የጨመረ ነው። ስትመጣ እንዲህ ነው ያለችው። ኢየሱስ ይጸልይልኝ፣ እጅ ጫንብኝ አይደለም ሌብሏ። የእሷ ሌብል ኢየሱስ ሁሉ እንደሚችል እምታቅናት ማለት ሲነገራት እንዲህ ነው ያላት። ሁሉን እንደሚችል ነገረዋታል። ስለዚህ ለራሷ ሂሳብ ሰራች። ዛሬ ሂሳብ ሰርቶ የመጣ ልዩንለት። አንዳንድ ሰው ሂሳብ ሰርቶ ነው የሚጓዘው። አንድ ሰው የሆኑ ሰው ነበሩ፣ በጣም የተቀሙ እና ወጣት ልጅ ነው። ምግብ ሳይበላ አገር አቋርጦ ሄዶ ያን እግዚአብሔርን ሰው ኮቴውን እየተከታተል ኮቴውን እየተከታተል ሄዳለሁ ቀባለሁ። ጀርባ ጀርባው ጀርባው የሚረግጣትን እየረገጠ የሚረግጣትን እየረገጠ ሄደ። ያ ቅባት ወደቀበት መጨረሻ ላይ ምንድን ነው የምትፈልገው? ቅባት አገኘው። አምኖ ነው የጨረሰው። መንፈሳዊ ዓለም ኢየሱስ ክርስቶስ በደሙ ያልከፈለልን ዋጋ የለም። እስኪ ያልከፈለልኝ ዋጋ የለም በሉ። የኢየሱስ ደም የፈሰሰው በሉ፣ የዘላለም ህይወት እንዳገኘ ነው በሉ። የመጀመሪያ እሱን አግኝታቸው ሁለተኛ እንድባረክ ነው በሉ። አሜን። ድሃ እንድትሆን ነው አይደለም፣ ጤነኛ እንደሆን ነው በሉ። በመገረፉ ቁስል እኛ ተፈወስን የሚለው እኮ ጌታ ኢየሱስ ክርስቶስ ስለ በሽታ ከፍሏል። ስለዚህ በሽታ በመጣ ቁጥር መፍራት የለብህም። ኢየሱስን ነው ማሳየት፣ ደሙ በደሙ ኃይል ሂድ፣ ከላይ ላይ በደሙ ኃይል ልቀቀኝና ሂድ፣ አትችልም፣ በኔ ላይ ስልጣን የለህም ብለህ እንድትነግረው ነው። ኦሬዲ ደሙ አየሩ ላይ ይሰራል። ስሙ አሜን ነው ወይ? እስኪ ስሙ ደሙ ይሰራብኛል በሉ። እስኪ ኧረ በሉ። እስኪ ደሙ ይሰራብኛል፣ ስሙ ይሰራብኛል በሉ። አዎ መንፈሳ ይሆናችሁ ዳላ ባራባ አያችሁ፣ ባለማመናችን ትሸት ግን ምን አለች? ጌታ ኢየሱስን ባገኘዋለች የጨርቁን ጫፍ ብነካ አለች የደሜ ምንጭ ምን ይላል ይቆማል አሜን ነው ወይ እጃችሁን ከፍ አድርጉ በኢየሱስም መከራችሁ ይቁም ዛሬ መከራችሁን ያቁመው ጌታ ጭንቀታችሁን ያቁመው ጌታ ምንም አይነት የተዘጋባችሁ ነገር ይከፈት በኢየሱስም ተናግሬ ያለው እንጂ ሰስ ነው አይገርምም የደሙ ማን የደሙ ምንጭ ይቆማል አለች በምን ጨርቁም ብነካ አለች ኢየሱስ ጸልይልኝ አላለችም። እጅ ጫነልኝ አላለችም። ምን ብልልኝ አላለችም። ቀጥታ ሄደችና እነ ኢያኢሮስ ይዘውት እየሄደ ገና ወደ ቤቱ ፈውስ ይዘው እየሄደ ሰርጋ ገባች። ቀስ ብላ ገባችና እያጋፋች እያጋፋች እያመማት የጨርቁን ጫፍ አርጋ ስትነካ የደሞ ምንጭ ምን ሆነ ቆመ። ክብር ለእግዚአብሔር ይሁን። እንኳን ከዛ ጌታ ኃይል ከሱ መውጣቱን አወቀ። የደሞ ምንጭ እንዴት ቆመ ብትሉኝ፣ ጨርቁን ጫፍ ብቻ በመንካት ኢየሱስ መጥቻለሁ፣ ኃይል ፈልጌ እባክህ ጸልይልኛል አለች። አምና ነው ኃይል አለው አለች። ኢየሱስ ሰምቻለሁ፣ አውቄአለሁ። አሁን መንካት ብቻ ነው የሚጠበቅብኝ። ስትነካው የደማው ምንጭ ቆመ። አሌሉያ። ኢየሱስ የሆነ ነገር እንደነካ አወቀ። ማነው የነካኝ አለ። ማን ነው የነካኝ? ኃይል ከእኔ ወጥተዋል አለ። እያችሁ፣ አልከለከላትም። የተከለከለ ኃይል አይደለም። እያችሁ እንኳ መንፈሳዊ ዓለም ላይ የተከለከለ ኃይል የለም። ለመባረክ ለመፈወት የተከለከለ ኃይል የለም። የተፈቀደ ኃይል አለ። ያ የኢየሱስ ክርስቶስ ኃይል ያገኛችሁ ወደ በረከት የሚያደርስ ወደ ሞገስ የሚያደርስ ወደ ልዩነት የሚያደርስ በምትኖሩበት መንደር የሚቀይር በዘሮቻችሁ መካከል የሚቀይር በቤተሰቦቻችሁ መካከል የሚቀይር ያ ኃይል ያገኛችሁ ያ የተፈቀደው ኃይል ያገኛችሁ በኢየሱስ ስም ያ ሲያገኛችሁ እያዩችሁ ትቀየራላችሁ፣ ትለወጣላችሁ፣ እንደሌላ ትሆናላችሁ በኢየሱስ ስም ተናግሬያለሁ። ነካች። ቆመ። ኢየሱስ ኃይል ማነው የነካው? ዞረና አያትና፣ ምን እንዳላት በደንብ አስተውሉ። ዞረና እንዲህ አላት ማነው የነካኝ ብሎ ሲዞር ደነገጡ። አላዩ እነሱ። እሷ ናት ተንቀጠቀች። ደሞ ምን እኔ ነኝ አለች። መዳኗን አወቀ። እንዲህ ደም ሲፈሳይ ነበር፣ እንደዚህ ሆኜ ነበር። ምን እንዴ አለ። ዞር ብሎ ልጄ ሆይ አድኜሻለሁ አይደለም ያላት። ሃዳጋ ሻታራባ። ልጄ ሆይ እምነትሽ አድኖሻል እና እምነት ያድንሃል፣ በሉት። አያችሁ፣ በክርስቶስ ኢየሱስ የተሰራው ስራ ያለቀን የልብ ንጽህናና እምነት ከኛ ነው። የልብ ቅንነት ከኛ ነው። አሜን። ዛሬ ይሄ ይሆናል። እምነታችሁ ይጨምራል። እምነትሽ ምን ብሎሻል? አድኖሻል። የእምነት ጉዳይ ነው። በመንገድ መሄድ ጀመሩ። በጣም የሚገርም ክፍል ነው። የክፍል እየሄዱ ሳለ እያይሮስ እንዳመነ ነው። ለምን አሁን ደግሞ መሀል ላይ ታምራት አይቷል ድንቅ ታምራት አይቷል። ነክታዊ ተፈወሰች አይቷል። እምነቱ ጨምሯል። ግን ከመንገድ እምነት የሚያጎሉ መጡ። እጃችሁን ከፍ አድርጉ። በጌታ በኢየሱስም እምነት የሚያጎሉ በትኛ ነው ከመንገዳችሁ ከሰፈራችሁ የተላኩባችሁ በትኛ አለው። በኢየሱስ አያችሁ። አንዳንድ ሰዎች እምነት እንዶ እምነት ለሚያጎሉ ሰዎች አታካፍሉ ራእያችሁ። አትችሉም ስለሚሉ፣ ከባድ ነው ስለሚሉ፣ እንዴት ብለው ስለሚሉ። ይሄን ልሰራ አስቤአለሁ፣ ይሄን ልከፍት አስቤአለሁ፣ ይሄን ላሰፋ አስቤአለሁ ስትሉ ስትሉ፣ እረ ኑሮ ውድ ነው አረ ነገሩ ከባድ ነው። አረ ብዙ በጀት ይጠይቃል። ሰብር ያለው በኢየሱስ ሆነ አካባላ ባራባስ እዛው እዛው እንድትኖሩ የሚፈልግ መንፈስ እኮ በአንዳንድ በኢያይሮስ ሰዎች ቤት አይነት ሰዎች ነው የመጣው። የኢያይሮስ ቤት ሰዎች በኢየሱስ ክርስቶስም ከመንገዳችሁ ይበተኑ። አትችሉም የሚሉ ማለት ነው። አልቋል የሚሉ የአንቺ ነገር አልቋል፣ የአንተ ነገር አልቋል የሚሉ በኢየሱስም ከመንገዳችሁ ላይ ይነሱ። አያችሁስ እና ማክራቸው እንደዛ ናቸው። የኢያይሮስ ቤት ሰዎች ሲመጡ ዜና ይዘው መጡ። ጥሩ ዜና አይደለም ይዘው መጡ። የኢያይሮስን እምነት የሚያወርድ ነው። ኢያይሮስን ግራም የሚያጋባ ነው። እንዲህ አሉት፣ ኦ አሉት ልጅቷ ሞታለች መምሩን አታድክም። ያስደነግጣል። አንተ በሽታ ነበር ይዘህ ሄድከው አሁን ወደ ሞት ተቀይሮ ጠበቀ አሉት። ኪሳራው ጨምሯል። ቤት ውስጥ አሉት። ሆላ ሐስያናማ አይታቸዋል። የኢያይሮስ ቤተሰቦች ኢየሱስን ለበሽታ ያውቁታል። ለሞተ ነገር ግን አያውቁትም። እጃችሁን ከፍ አድርጉ ልናገረባችሁ ሞተ የተባለባችሁ ነገርን እንኳን ኢየሱስ ያስነሳዋል። ዛሬ ማለዳ ያስነሳው በኢየሱስም። የተበላሸባችሁ የተበተነባችሁ፣ ከዚህ በኋላ አይሰራም የተባለ ነገር እንደገና እንዲሰራ አውጃለሁ፣ በኢየሱስም ተናግሬያለሁ። በኢየሱስም ያስ እንጂ ሰስኔ የጃኢሮስ ቤተሰቦች ይሄን ነው፣ ኢየሱስን በበሽታ ላይ አያውቁት በሞት ላይ አያውቁትም። በበሽታ ላይ ነው። ለዚህ እኮ ነው ማርታና ማርያም አላዛርን ጌታ ኢየሱስ እንዲያለ አላዛር ናውጣ ብሎ ሲል አስነሳዋለሁ ብሎ ሲል ምናለች በመጨረሻው በመጻሃት ጊዜ አሁንስ አትችልም ለምን ኮኔክሽን የላትም እምነት የላትም በስራ ብዛት ሆናለች ማርያም ግን ታቃለች አሜን ነው ወይ ኢየሱስ የትንሳይ አምላክ ነው የትንሳይ ጌታ ነው አሜን በሉስኪ ኢየሱስን የሚያስፈራ ነገር ገጠመው ደነገጠ ወይኔ ልጅ ይሞተቻለ መርዶ ሰማከ ኢየሱስ ነው ኢየሱስ ዘወራልና እንዲያለው ኢያሪዎስ፣ እመን ብቻ እንጂ አትፍራ። አያችሁ፣ የእምነት ተቃራኒ ፍርሃት ነው። ነገን ስትፈሩ፣ ኑሮን ስትፈሩ፣ ሰው የሚላችሁን ሰምታችሁ ስትፈሩ፣ ፊትሽ ጠቆረ፣ ፊት ጠቆረ፣ ነገር አልመሰለኝም፣ እንደ ትናንቱ አይደለም ካሏችሁ፣ አትፍሩ። እሱን አትስሙ፣ እሱን አትስሙ። እስኪ እንዲህ በሉ፣ እግዚአብሔር ቃል ያለኝን እሰማለሁ በሉ። ሰው ያለኝን አልሰማም በሉ። ሰው ደግሞ ስትበረቱ እና ስትደክሙ አቅም ስትበረቱ የደከማችሁ ይመስለዋል። እንደውም ስትደክሙ የበረታችሁ ይመስለዋል። አቅም አቅም እውነቴ ነው እምነግራችሁ ሰው ስታገኙ ያጣችሁ ይመስለዋል። ስታጡ ደግሞ ያገኛችሁ ነው ይመስለዋል። አቅም እናንተ እሱን ስሙ። እሱን ስትሰሙ ትጸናላችሁ፣ ጉዟችሁ ይጸናል። አሜ ነው ወይ እመን ብቻ እንጂ ትፍራለሁ። የሚያስፈራ ነገር ነው የደችሁበት። ፍርሃት እግዚአብሔርና ያሰራውም ጥርጣሬ እግዚአብሔርና ያሰራውም በህይወታችሁ ስለ ነገ ፍርሃት እግዚአብሔር እና ያሰራው፣ እምነት ብቻ ማህመድ ብቻ ነው የሚያሰራው። ከብዙ ዝም ብሎ ከመጣ ባለጠግነት ይበልጥ ባለጠግነት ባይዞ ዝም ብሎ አይመጣም። በእምነት ነው ሀብት ነው የሚመጣው። ባለጠግነትን ሀብት ይለያያል። ባለጠግነት መለኮቱ የሚሰጣችሁ አሜን፣ አካውንታችሁ ላይ ያለ ብር አይደለም ባለጠግነት። እስኪ ባለጠጋ ነኝ የሚበሉት ኢየሱስን ያመነ ሰው ነው ባለጠጋ። ሀብታምማ ምንም ችግር የለው ምንም ሃይማኖት ይኑር ድብና ርገ ከጠዋት እስከ ማታ ከሰራ ሀብት እኮ ይመጣል። ሀብትና ባለጠግነት ይለያያል። ሀብት በልፋት የመጣ ነው፣ በቁጠባ የሚወጣ ነው፣ በፍርሃት የሚወጣ ነው፣ ደግሞ ኪሳራ የሚያጋጥመው ነው። ባለጠግነት አይከስርም። ባለጠግነት ሕይወት ማለት ምንጭ ያለ ሻ በዚህ ተዘጋ ስ በዚህ ይከፈታል፣ በዚህ ተዘጋ ስትል በዚህ ይከፈታል። እስኪ እኔ ባለጠጋ ነኝ በሉ። በቃ የምትፈልጉትን ነገር ያቀርበዋል። አሜ አንዳንድ ጊዜ ታችኋል። እኔ በአገልግሎቴ እንኳን ያለው ለሁለት ለአንድ አመት አንድ ሰው ከሆነ አገልግሎት የሚደግፈው ይሄዳል ሌላ ሰው ይመጣል። እግዚአብሔር ለመሆኑ እንዳቅ እኮ ነው። ለአንድ አመት ደግሞ ሌላ ለስድስት ወር ደግሞ ሌላ ለሰባት ወር ደግሞ ሌላ እስኪ እኔ ባለጠጋ ነኝ እንጂ ሀብታም አይደለሁም ብሎ ኢየሱስ ጌታ ነው። ባለጠግነት ይሄ ነው። ባለጠግነት መለኮት የሚሰጣችሁ ነው። ኢየሱስ ጌታ ነው። ኢያኢሮስ ፈርቶ እኮ ነው። አትፍራ እመን ብቻ እንጂ አትፍራለሁ የመጨረሻው እናነጋገር ለጸልይላችኋለሁ። እየሮስ ማሻት የኔ ቤት በቤቱ ሲገባ እኚህ ሰዎች መልክት የላኩ ሰዎች ግማሾቹ ደግሞ ተቀምጠው ሌላ ታምር እየሰሩ ነው፣ እያለቀሱ ነው። አልቃሻ መንፈስ የተገለበጠው አሜን ነው ወይ? አልቃሻ መንፈስ የተገለበጠው አሜን። እስኪ የውሸት ለቅሶ በሉ። ከኑሮ ላይ ይነሳል፣ ከዘመኔ ላይ ይነሳል፣ ከአገልግሎቴ ላይ ይነሳል፣ ከቤቴ ላይ ይነሳል በኢየሱስ ስም አሜን። የውሸት አልቃሾች ማለት ነው። አልቃሾች አሉን። እኛ ብዙ ጊዜ ተደሳሾች ነው የሌሉት። ብዙ እግዚአብሔር ሰዎች ሲያወሩ ሰማለ። እውነት ነው ደግሞ ጠላታችሁን የምታውቁት እየተባረካችሁ ሲሆን ስትሄዱ። ችግረኛ ሆናችሁ ሁሉም ይወዳቸዋል። ገዛ ገዛ አርጉ፣ መኪኖች ምናምን፣ ቤቶች፣ ግንባታዎች ስሩ። ያኔ ጠላታችሁን ታዩታላችሁ። የለቅሶ ጊዜ ማንም ማልቀስ ያውቃል። እርግጠኛ ነኝ ኢያኢሮስ ባለስልጣን ስለነበር ለማስደሰት ነው። ይይ የሚሉት እዛ ውስጥ የሚያለቅሱት፣ የደስታ ጊዜ የለው እኛ ዘመድ ለለቅሶ አንደኛ ነው። የኛ ዘመድ ሲበላሽ ነገር ይሰበስባሉ። ቤትሽ ስትባረክ ይጠፋሉ። በትኛ ያለው በኢየሱስ ስም፣ የውሸት ለቅሶ። በትኛ ያለው በኢየሱስ ስም፣ የውሸት ለቅሶ። የውሸት ለቅሶ የሚያለቅሱለት፣ ወይ እኔ ወይ እኔ፣ ትንሽ ልጅ እኮ ነች፣ ወይ እኔ፣ እንዲህ ነች እያሉ ነው። ኢየሱስ መጣና ዝም በሉ በሏቸው። ተኝታለች እንጂ አልሞተችም፣ ቀሰቅሳታለሁ። ኢየሱስ ታስታውሳላችሁ፣ አላዛርንም አስነሳዋለሁ አለው ነው ያለው። ከእንቅልፉ አስነሳዋለሁ። ለኢየሱስ ሞት እንቅልፍ ነው። እጃችሁን አንሱ። የሞተባችሁ ነገር፣ ማንኛውም ስራ የሞተባችሁ፣ ፋይናንስ የሞተባችሁ፣ የትዳር ጉዳይ፣ የጭንገፋ፣ በተለያየ ነገር ያስቸገራችሁ ሞተብኝ የምትሉት ነገር ይቀሰቅሰዋል። ዛሬ በኢየሱስም ይቀሰቅሰዋል። የጠፋባችሁትን ነገር ይመልሳል እግዚአብሔር ዛሬ በኢየሱስ ስም ተናገርኩ። አሜን፣ ሆነላችሁ። ሆነልኝ ለኔም በኢየሱስም አሜን። ኢየሱስ ጌታ ነው። መናገሩ ወርድ ስለሚሆን ሆነልኝ ለኔ አሜን። አያችሁ፣ እንቅልፍ ነው ሞት ግን። በጣም የኢያኢሮስ ቤተሰቦች የሚገርሙት ከለቅሶ ወጥተው ወዲያው ምን አሉ? እያለቀሱ ነበር፣ ሳቁበት ይላል፣ አፌዙበት ይላል። ፌዘኞች ናቸው። ምን አለ? ቁጭ ብለው ቢያዩ ቢሞክሩ፣ ፌዘኛ ሰው ይለያቸዋል። እስኪ ፌዘኛ ይለየኛል በሉት ለምነት አይሆኑም። ፌዘኛ ኢየሱስን የሚያክል ጌታ መጥቶ ሊያስነሳው ይሆን እንዴ? እስኪ ቼክ እናርግ አይሉ እስኪ ቼክ እናርግ እስኪ እንጠብቀው ኢየሱስን እስኪ ምን እንደሚያደርግ እኔው፣ ጊዜ አይሰጠውም ለኢየሱስ ብሎ ሳቁ ይላል። እዛው እየየ ከሚሉበት ወደ ለቅሶ ገቡ፣ ወደ ሳቅ ገቡ፣ ወደ ፌዘኝነት ገቡ። አንዳንዶች በረከቶቹ ነው በእናንተ ነገር የሚያፌዙ፣ በከፍታችሁ የሚያፌዙ፣ ነገራችሁ ሊሰራ ሲል የሚያፌዙ። ለቀዋቸው ይዳሉ መንገዳቸው ለቀው በኢየሱስ ልቀቀኝ ሂድ በሉት እ ልቀቀኝና ሂድ በሉት እስእአ ልክ፣ ነገሮች ክፍት ክፍት ሲሉ የሚያኮራርፏቸው አሉ። ሰላምታ የማይሰጧቸው ሰላምታ ይከለክሏቸዋል። ስትባረኩ የሚደብረው መንፈስ አለ። ጎረቤት አጥር ሲያስቀይር የምለው ነው አጥር ሲያስቀይር አኩርፈው ጋቢ ለብሶ ቁጭ የሚል መንፈስ አለሁ። ከየት አባቱ አምጥታ ነው አጥር ግን ያደረገችው ለላ አጥር ምን አይነት የቅናትና ምቀኝነት መንፈስ እንዳለ፣ እንደ ኢያይሮስ ቤት እነ ሲስቁለት ቢ ሲያለቅሱለት፣ ኢያይሮስ አላወቀም እንጂ ውሸታቸውን ነው የሚያለቅሱት። እንኩትና አንዳንዱ የሚያለቅሰው ውሸቱን ነው በሉት። አባረረዋለሁ ዛሬ በኢየሱስ። እየ እየ የሚለው ውሸቱን ነው አንዳንዱ። ኢያይሮስ ቤት ሰዎች እዛው ሳቁና እዛው አፌዙ፣ እዛው አለቀሱና እዛው አፌዙ። ሳቁበት ይላል። ላስነሳት ነው ሲል አትችልም ነው አትችልም ነው እኮ ታውቃላችሁ፣ ያንዳንዱ ሰው አትችልም ነው እኮ። ይሄ ዝም ብሎ ነው የሚላችሁን ሰው አልፋችሁ መሄድ ይሁንላችሁ። ዝም ብላ ነው የሚላችሁን አልፋችሁ መሄድ ይሁንላችሁ። ችላችሁ ተገኙ። በኢየሱስ እጃችሁን አንሱ ልባርካችሁ። ችላችሁ ተገኙ፣ በልጣችሁ ተገኙ፣ ተባርካችሁ ተገኙ፣ ከፍታችሁ ጨምሮ ተገኙ፣ ልዩነት ሆኖላችሁ ተገኙ፣ አዲስ ነገር ሆኖላችሁ ተለዩ። በኢየሱስም አዲስ ነገር ይሁንባችሁ። ዋው ኢየሱስ ሊሰራ ሲል በመጀመሪያ ከያሮስ ቤት ከያዕቆብና ከዮሐንስ በቀር አብሯቸው ከነበሩት እንዳለ እንዳለ ውጡ አላቸው። አስወጣቸው፣ ጠረገ ጠረጉ። በኢየሱስም አሜን። የሚያላግጡባቸው ይጠረጉ፣ በራችሁን የሚዘጉ ይጠረጉ፣ ለቅሷችሁን የሚጠብቁ ይጠረጉ። ይሄ ኖር ሀዘናችሁን የሚጠብቁ ይጠረጉ። በኢየሱስም ትልቁ ቻለ እንጂ ስጋ ለባሽ ላይ ሆኖ የሚሰራው መንፈስም እግዚአብሔር ይጥረገው። ርግ አድርጎ አወጣቸውና፣ ዝጎልኛል። እነዛ ኮኔክት ያደረጉ ናቸው፣ ዮሐንስና አሜን ነው። ለምን እነሱ ኮኔክሽን ናቸው፣ ያምናሉ ኢየሱስ እንደሚሰራ። ቸርች ውስጥ እንኳን አይታቸዋል። የሚቃወም ሰው ሲኖር እኮ እና ሳይኖር አንድ አይደለም። የሚቀበሉ ብቻ ሲኖሩ የመንፈስ ቅዱስ አይ ይለቀቃል፣ ጸጋ ይለቀቃል። የሚቃወም ሲኖርስ ይዘጋል፣ አይዘጋም? አንድ ልብ አይሆንማ በውስጡ። ይሄን እግዚአብሔር ይገሥተው። ሌላ ነገር እያለ ኢየሱስም እንዳያዝበት ይብታ በርግጥ ጠላቶቹ ፊትለፊት ይራመዳል በድል ይራመዳል ይሰራል አሜን ነው ወይ እኛ እንደ ሰው አገልጋዮች ስለሆንን ነው ንጨን እንጨናነቃለን የማይቀበለን ሰው ሲኖር የሚቀበለን ሰው ሲኖር ደስ ይለናል የሚቀበለኝ ሰው ጉባኤው ሲኖር የሚሰራብኝ አሰራር ይለያል በቃ እሳት ነው የሚወርደው ሀሌሉያ ካስወጣቸው በኋላ ጠሊታዊ ተነሽ ብሎ አስነሳ ጨርሻለሁ አጨብጭቡ ለጌታ ክብር የሞተውን አስነሳ ኢያይሮስን ያስለቀሰውን አስነሳ። ተስፋ ያስቆረጠውን አስነሳ። አሜን ነው ወይ? እስኪ ነገሬ ይነሳል በሉ፣ ነገሬ ይነሳል በሉ፣ ጠላቴ ያየ ይነሳል በሉ። ይሄ ወር ይነሳል፣ ነገራችሁ ፋይናንሳችሁ እንደገና ይነሳል። ቶላ ጋባ ጋባ ራባ